ውሸት ሰይጣን የሚጠቀምበት መሳሪያ ነው። ውሸት ሰይጣን ከሚጠቀምባቸው መሳሪያዎች መካከል አንደኛው ነው። በኦሪት ዘፍጥረት ምዕራፍ 3 ላይ ሰይጣን ሄዋንን የዋሻት ስለ እግዚአብሔር ደግነት ብቻ ሳይሆን ስለ እግዚአብሔር ሕልውናና ስለ ቃሉም ጭምር ነው። ሰይጣን ሄዋንን በፍጹም አትሞቱ ማለት ዘፍጥረት ከቁጥር 4 ላይ ይህ ግልጽ የሆነ የሰይጣን ውሸት ነው። ምክንያቱም እግዚአብሔር ደጉን ከክፉ ለመለየት የሚያስችል እውቀት ከሚሰጠው ዛፍሬ አትብሉ፣ ምክንያቱም ከዚህ ዛፍሬ በበላችሁ ቀን በእርግጥም ትሞታላችሁ፣ በእርግጥ ትሞታላችሁ ዘፍጥረት ሶስት ከቁጥር ሶስት ብሎ እንዳስጠነቃቸው ስለምናውቅ ነው። ዛሬም በአሁን ዘመንም ሰይጣን ውሸትን በጣም ይጠቀምበታል። ከውሽቶቹ መካከል አንዳንዶቹ ይህን ይመስላሉ። ሰው የፈለገውን አይነት ኃጢአት እየሠራ መኖር ይችላል። ምድራዊ ሀብትና ብልጽግና ሰውን ደስተኛ ያደርገዋል። እግዚአብሔር ደግና ሩሩ አይደለም። ከሆነ በዓለም ላይ መከራ ለምን ያበዛል? ሰዎች ሲሰቃዩ ለምን ዝም ይላል? እንዲሁም የክህነት ልብስ ይለብስና በተቻለ መጠን ጥሩ ሰው ለመሆን በጎ ስራ ለመስራት ሞክር። የምታደርገውን ሁሉ ከልብ አድርገው። ይህንን ካደረግ መንግስት ሰማያት ትገባለ ከሞት በኋላ ሌላ ሕይወትም የለም በማለት ሰይጣን እውነት ያልሆነውን ቃሉን በእግዚአብሔር ሕዝብ ጆሮ ያስተላልፋል። ውሸት የሰይጣን ኃይሉ ወይም ጉልበቱ ነው። ውሸት የሰይጣን ኃይሉ ወይም ጉልበቱ ነው። ውሸታም መሆኑ ብቻ ሳይሆን እኛም ውሸታም እንድንሆን ይፈልጋል። በዚያም አያቆምም። ዋሽትን ብዙዎቹን የእርሱ ደቀ መዝሙር እንድንሆን እንድናደርግ ይፈልጋል። ፍላጎቱን ስናሟላ፣ ይኸውም ስንዋሽ፣ ሰይጣን በሚጠቀምበት ሰው ውሸት መሣሪያ መጠቀማችን መሆኑን ብዙ ጊዜ አናስተውልም። ስንዋሽ ሰይጣን በሚጠቀምበት በውሸት መሣሪያ የውሸት መሣሪያ መሆናችንን እንኳን አናስታውልም። ፈሪሳውያን የኢየሱስን ትክክለኛ ማንነት በዋሹበት ጊዜ ኢየሱስ ያላቸውም ይህንኑ ነው። እናንተ የአባታችሁ የዲያብሎስ ልጆች ናችሁ። ፍላጎታቸውም የአባታችን ምኞት መፈጸም ነው። እርሱ ከመጀመሪያ አንስቶ ነፍሰ ገዳይ ነበረ። አሁን በእርሱ ስለሌለ ከእውነት ጋር ምንም ግንኙነት የለውም። እርሱ ሐሰተኛና የሐሰት አባት ስለሆነ ሐሰት በምናገርበት ጊዜ ከገዛ ራሱ አውጥቶ ይናገራል። ዮሐንስ ምዕራፍ 8 ከቁጥር 44 ላይ ውሸት የሥጋ ሥራ ነው፣ ወገኖች። ውሸት የሥጋ ሥራ ነው። ውሸት ክርስቲያኖች ጌታን ከማወቃቸው በፊት እንኖሩበት የነበረውን ሕይወት ነው። ወደ ጌታ ስንመጣ አውልቀን ጥለነዋል። ለዚህ ነው ሐዋርያው ጳውሎስ እርስ በርሳችሁ ውሸት አትነጋገሩ፣ ምክንያቱም አሮጌን ሰው ከነሥራው አውልቃችሁ ጥላችሁታል፣ አዲሱንም ሰው ለብሳችሁታል። ይህም አዲስ ሰውነት እርሱም በሙላት ወደ ማወቅ እርሱም ወደ በሙላት ወደ ማወቅ ያደርሳቸዋል ያደርሳችሁ ዘንድ ፈጣሪ እግዚአብሔር በራሱ መልክ ምሳሌ ዘውትር እንዲታደስ የሚያደርገው ነው ይላል፣ ቆላሲያስ 3 ከቁጥር 9 ላይ። አዲሱ ሰው ስንለብስ እውነት ከሆነው ከክርስቶስ ጋር እንቆማለን። ለዚህ ነው መጽሐፍ ቅዱስ እግዚአብሔር ሐሰተኞችን ይጠላል ቃላቸውንም በሚጠብቁ ታማኝ ሰዎች ግን ይደሰታል። ምሳሌ 12 ቁጥር 22። ከእግዚአብሔር ጋር ባለው ህብረት ደስ የሚለው ሰው በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነት እውነትን የሚናገር ነው። መዝሙር 15 ከቁጥር 2 እስከ 3 ይህን ይላል። ውሸት የሰይጣን መገልገያ መሣሪያ እንዲሁም በአሮጌው ስጋችን ውስጥ በነበርንበት ወቅት የተጠቀምንበት የተጠቀምንበት ነው ታዲያ ውሸት የሰይጣን ውሸት የዲያብሎስ መሣሪያ መሆኑን እያወቅን የምንዋሸው ለምን ይሆን? ወገኖቼ ለምንድን ነው የምንዋሸው? እሱን ለማስደሰት ነው ወይ? በክርስቶስ እያለን ዲያብሎስን ለማስደሰት የዲያብሎስን መሣሪያ ለምንድን ነው የምንጠቀመው? ታዲያ ውሸት የሰይጣን መሣሪያ መሆኑን እያወቅን የምንዋሸው ለምንድ ነው? ከአዳም የወረስነው ደካማው ስጋችን የስጋ የሆነውን ነገር ስለሚፈልግ ነው። ብዙዎቻችን የራሳችን ባሪያዎች ነን። ሰይጣን በሚጠቀምበት በውሸት መሣሪያ የምንጠቀመው የራሳችን ባሪያዎች ነን። ለራሳችን ማንነት የተገዛነን፣ ለራሳችን ማንነት የወደቅነን ስለዚህ የዲያብሎስን መሣሪያ እየተጠቀምን ዲያብሎስን እናስደስታለን። ግን የምንኖረው በክርስቶስ ሆኖ ዲያብሎስን እናስደስታለን። የግል ጥቅማችንን ለማሳደግ ስንል፣ ፍላጎታችንን ለማሟላት ስንል፣ በሥጋ የተገለጠው ማንነታችንን ከፍ ለማድረግ ስንል እንዋሻለን። እግዚአብሔርን እናሳዝናለን። የዲያብሎስን መሣሪያ እንጠቀማለን። በሰዎች ዘንድ ለመከበር ተቀባይነትን ለማግኘት ያልሆነውን ግን ያልሆነውን ያልሆነውን ንን ብለን ራሳችንን ለማሳየት ስንል እንዋሻለን። ተገቢ ያልሆነውን የክርስትና ሕይወት ማለት ይሄ ነው። ለመበልጸግ፣ ስልጣን ለመያዝ፣ ዝናችንን ለመጠበቅ እንዲሁ እናደርጋለን። ከቅጣት ለማምለጥ ከእግዚአብሔር ጋር ለመስማማት ወደ እውነት ልንመለስ እግዚአብሔር ይርዳል።